ይበድሉናል ጮታችን ይበድሉናል። በድላችን ነው ከሱ ፍርዱንም ሁሉን ቀምተው በዛ ሲባሉ ገኖርናቸው ነው። ህገ መንግስቱንም አይተናል፣ ሁሉን ነገር አይተናል። በዛ ሚሆን በዚህ ያው የሚከወነው እስከሚከወን ድረስ ትንጫጭ አላችሁ አብሮ ከእናንተ ጋር የተነካካም ቢሆን አብሮ ይገባታል እንጂ ያንን እውነት የሚቀይር ኃይል የለም። የፕሪቶሪያ ሰላም ስምምነት በሙሉነት እንዲፈጸም በፌዴራል መንግስት ያለው ዝቅተኛ ፍላጎት፣ በትግራይ ፖለቲከኞች መካከል ያለው እርስ በርስ ያለመጓጓት ምክንያቶች ናቸው ሲሉ አክሏል አስማማታል። መንግስትም ለመንግስት መንግስት አንተ መጀመሪያ የምድረኩን ፍሪ ካደረክ በኋላ በጣም ነው የሚገርም። እንደው ያ በሽታ የነካው ሰው ጤነኛ አለ ይህን ጠይቄው ዶክተር አብይ እምቢ ብሎኛል ብትለኝ እኔ አንዱ ያንተ አጋዥ ነው። ማንም ሰው ጠይቆ ሞግቶ በዛ ነገር ላይ ጠቅላይ ሚኒስተሩ ወይም አሁን ያለው ስርዓተ መንግስት ሽፋን አልሰጥ። በኤቪደንስ የተሞላ የውሸት ፕሮፓጋንዳ ኳ ይህን ያህል እያወላገድን እውነት ብትናገሩ እኔም ማንም ያንን ለማስተባበር አልቆም። ምክንያቱም ጠንካራ መንግስት ነው እንዲኖር የምፈልገው። ይሄ በድሪቶ በፕሮፓጋንዳ ምናምን እየተጀቦነ እየተሸፈነፈነ የሚሄድ ስርዓት አልፈልግም። ስለዚህ እንዲብ እየጠይቄው እንዲ ብሎኛል፣ እንዲብ እየጠይቄው እንዲ ብሏል። የሰራውን ማጠይ ስልክ ዘግቶ የሚጠፋ ሰው በዚህ ልክ እንደ ዝቅተኛ መሆን እንዲ ያረዳው አለ ያረዳል። ትንሽ ትልቁ የክልል መንግስታት ሳይቀሩ የክልል የከተማ አስተዳደር ከንቲባዎች ሳይቀሩ ያላደረጉት ድጋፍ ያላደረጉ ጥረት አለ። እናንተ ባለጌዎች ሰው ትሆናላችሁ? ምን አለ ያንን ህዝብ ብትረቁ። ዛሬ ሰኔ 15 2017 ዓ ም በመቀለ የሀውር ሰማታት በተካሄደ ስነስርዓት ፕሬዚዳንት ታደሰ ወረደ፣ የህዋት ሊቀመንበር ደብረጽዮን ገብረጽን ገብረሚካኤል፣ የሰማታት ቤተሰቦችና ሌሎች የአበባ ጉንጉን የሞተ የሞተዋት ብለፍ ገልጠው ጥሩ ነው። ይህንን ያለው ትግባ ነው ጥሩ አይደለምና ከእንደዚያ አይነት ነገሮች ላይ ነጻ ቶቶሎ አጠራጠር ያሉ ነገሮችን እንትን ብንል ጥሩ ነው። ሌላው አማለኛ ደግሞ በደንብ ባይታችሁ ላይ ከሆነ ሊነጋ ስለሆነ የሞተው ሁሉ የሆነ በስሪንጅ የሚሆን በሆነ ነገር እየተሰጠው መጮ ጀምሯል። ባለበት አለሁ፣ በባንዳነቴ አለሁ፣ በበጥባጭነቴ አለሁ፣ ኢትዮጵያን ሰላም በመንሳቴ በኩሌ አለሁ፣ የምችለው ይፈራገጣለሁ ብሎ እኔ አቶ ዳውድ ኢብሳ በጣም እንደውም ስሸፍናቸው የነበሩ ሰው ናቸው። ለምሳሌ እሳቸው ኦነግ ይህን ያህል ታገለ ትግል አያስፈልግም ብለው ወደ ሰላማዊ ትግል ስለመጡ ነው። እነዛ የኢትዮጵያ ጥላቶች ይሄ የተለመደውን ስም ትንሽ ነገር ጨመሩና ሰው በቀላሉ አድረስ እንዲያደረገው ኦነግ ሸኔ ብለው ተነሱ ብዬ እሳቸውም አንድ ሰላም ወዳጅ እንደሆኑ አድርጌ ለማውራት የነበረውና ዛሬ መጡና ኦነግ የሚቆም ትግል አልጀመርም የተቋቋመበትን ዓላማ ከግብ ሳይደርስ አያቆምም ሲሉ ተናገሩ። የኦሮሞ ነፃነት ግንባር ኦነግ ከአምስት ዓመታት ቆይታ በኋላ በአዲስ አበባ የሚገኘው ጽፈት ቤት ዳግም መከፈቱን ተከትሎ ይፋዊ ፕሮግራም በጽፈት ቤቱ አካሂዷል። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመቀጠሉ ነው ብለዋል። ለምንድን ነው ታዲያ ያን ያክል የሆነውእና ይሄ አሁን ያለው ስርዓተ መንግስት አይደል የሰጣችሁ ግን እንዳለመታደል እና እኔም በዘላቂነት የሚያሳስበኝ ነገር አንድ ቅን ነገር ሰው ለመስማት አለመሞከሩ፣ ቅን ነገር ለመናገር አለመውደዱ፣ ለቅን እና ለበጎ በዘላቂነት ሊጠቅሙ በሚችሉ ነገሮች ላይ ከወደቀበት ተነስቶ እነዛን አክብሮ እና አስከብሮ ለመቀጠል ጥረት አለማድረጉ፣ የራሱን ተሳትፎ በሐሜት በአሉሻሉችና በረከሰ ነገር ላይ የሚጨርስ ወይም ለዛ አስተዋጽኦ እያደረገ በበጎ ነገር ላይ ግን ምንም ነገር የማያደርግ ብዛት ያለው ትውልድ በማየት ትምህርት ቤት ለማፍረስ ጤና ተቋማትን እንደዚህ ለማውደም እንደዚህ ገንዘብ አዋጥቶ የሆነ የሆነ ነገር ይሰጣል። ጤና ጣቢያ ሰራ ሲባል አልሰማም። ትምህርት ቤት ሰራ ሲባል አልሰማም። ለመምህርና ሌሎች ፋሲሊቲዎችን ለማሟላት የሚያስችሉ እውነቶችን ሲያደርግ አልሰማም። የትኛውም ቦታ እሌት እሌት እሌት እሌት እሌት እያሉ እሌት፣ ቅሌት ቅሌት እያልኩ የምለው እኔ እንደዛ የሚባሉት የትኛውም ክልል ጎበዝ ከሆነ ኦሮሚያ ክልል አካባቢ ላይ ያለ ሰው ያ እሌት የሚባለው ወደ እሌት ወደ ምሁርነት ደረጃ ለማሳደግ እዛ ቦታ ላይ ሌላውን ቅደሙት፣ አብራችሁ ቆማችሁ፣ ለእናንተ በዘላቂነት አንድ ኢንቨስትመንት ላይ በሀገራችሁ ላይ ገጽታ ግንባታ ነው። በኢንቨስትመንት መሳተፍ ህዝብን ለመርዳት ምን ለማለት የእናንተ መወለድ የእናንተ አብሮ መሆን የእናንተ መማር የእናንተ ብዙ ነገር የሆነ ነገር መሆን ለህዝቡ ያበረከተው ውጤት እንዲናገር ማድረግ የራበው ሰው እንዳይኖር ጀስት በሆነ በሆነ ነገር ህዝቡ ሊናገር የምንችል የእኛ ልጆች እንዲ እንዲሆኑ ብሎ እንዲያወራ ማለት ያን በማድረግ ኮምፒውተር ነው። የትኛውም ቦታ ላይ እሌት እሌት አማራ ክልልም አለው የምትሉ ትግራይ ክልልም የትኛውም ቦታ ላይ አለሁ እያላችሁ የምትሉ በመበጥበጥ ራስን በባንዳነት በመሸጥና በማከራየት ሳይሆን ህዝብን በማገልገልና የእናንተ አሻራ በበጎ ያርፍ ዘንድ የማድረግ ስራ ብትሰሩ አንድ ኮመንት ያደረገኝ ሰው ነበር፣ ቅድም ነው በጣም የሚገርም ሀሳብ ነው። እንትን ያለው ወደ ሀገር የሀገር ባለቤት ያንን ነገር ተጠቀሙ አብሮ መቆምን ሆናችሁ በትንሽ በትንሹ ከአራት ሚሊዮን በላይ የምትሆኑ ዲያስፖራስ እንዳላችሁ እናውቃለን። ሶስቱን ነገር ተጠቅማችሁ ለሀገራችሁ በበጎ በተለይ በፊት ላይ ካሉ ቢዝነሶች እና የተለያዩ የቴክኖሎጂ አማራጮች ጋር ከልምዳችሁ ከእውቀታችሁና ከሀብታችሁ ጋር ለሀገራችሁም ትጠቅማላችሁ፣ ለእናንተም ትጠቀማላችሁ እና ከዚህ አሁን ካለንበት መበላላትም ነፃ አውጡን አይነት የሚል መልዕክት ነው። በጣም ነው የማመሰግነው ኮመንት ኮመንት አድርጎ ጊዜም ሀሳባችሁን ብጽፉ በጣም ነው ደስ የሚለው አስተዋጽኋችሁ በላይክ በዲስላይክ የራሳችሁን መግለጥ አይነት ነገር ጥሩ ነው እና በጣም ደስ ብሎኛል። ስለዚህ እሱን በማድረግ እንጂ ከሌ ነው ከሌ ነው እያሉ እየወሰዱ ከማያውቀ ሰው ጋር ሁሉ እያጣሉና በሀገሩ ላይ ተንቀሳቅሶ እንዳይበላ ሁሉ የቀን ሰራተኛም ሆኖ ምን ሆኖ እኔ ጎጃም አካባቢ ነው ያለው ተፒ ሚዛን ተፒ ምናምን ይመስለኛል፣ አላቀውም በአካል ግን ተፒ አካባቢ ይመስለኛል ከኛ ደጀና ምስራቅ ጎጃም አካባቢ ሞር ወደ ቴፕ ነው ወደ አዋሽ ተፋሰስ አካባቢዎች ይሄዳሉና የቀን ሰራተኛ እዛ ሄዶ ሰርቶ ይመጣል። ብዙ ለውጦችን ይዘው የሚመጡ ልጆች አሉ። በዛውም እየሄደ ነው ሰው እዛው ተላምዶ እየኖር ያለ ያንን ሄዶ ሰርቶ የሚመጣው ሄዶ ተላምዶ ቤተሰብ መስርቶ እንደ ሀገሩ እንደ ህዝቡ የሚኖረውን ሰው ካለበት መፈንቅ ወደ ስቃይ ይመጣል። ህይወቱን ጃሃነብ ሶል እያደረጉ በዛ ልክ ማሰቃየት ምን አይነት ይኖሩ ምን አይነት ታዋቂነት ምን አይነት ተሞክሮ ነው? የት ሀገር ነው እንደዚህ ዜጎቹን እያሰቃየ ዜጎቹን ብቻ ዓለም ማንኛው ሰው ለምን ይሰቃያል? እሳቤ በዚህ ልክ የተበላሸው ምንድን እየነካችሁ እንደሆነ አላውቅምና፣ ለባካችሁ አስተውሉ። የራሳችሁን በጎ አስተዋጽኦ የራሳችሁን ታላቅነ እንዲያሳይ በሚችል መልኩ ብታመጡና እንዲዛ ብታደረጉ ጥሩ ነው። በዚህ ዘመን እንዳይማር እንዳይሰለጥን ሌላ ሀገር ላይ ሄዶ ወጡ እንዳይገባ እንዲሁም በየትኛውም አግባብ የማንም የበታች የማንም መጫወቻ ሆነ እንድንቀር የምታደርጉት ነገር ትኩረት ሰጣችሁ ጥሩ ነው። ፈጣሪም ፍሩ። ጀስት አሁን በተለይ ሚዘራነው ቶሎቶሎ የምናጭድበት ወቅት ነው። ጠቅላላ ነገሩም እንደዛ ነው። የትኛውም ቦታ የምንመካበት ነገርም ለ ምናልባት ሀብታም ልትሆኑ ትችላላችሁ። እውቀት ሊኖራችሁ ይችላል። ሌላ ሀገር ዜግነት ሊኖራችሁ ይችላል። ብዙ ሰው ሊያከብራችሁ ይችላል። ብዙ ዘመን ሊኖራችሁ ይችላል። ብዙ ብዙ ነገር ግን ሁሉም ከንቱ ነው። አሁን በሀብት ምን በጉልበት ምን በመሳሪያ ምን በስልጣኔ ምንም ሁሉም ከንቱ የከንቱ ከንቱ ነፋስንም እንደመከተል የሚባለው ዘመን ነው። በተለይ አንድ አመት ሳይሆን የተላል አሁን ስሉሱንም ማስተዋበቃኛን ሟች ው ትንሽ ቀን ሲያመ እንደምንሆን እና ዘላለማዊ ነገር ስለሌለን በዛ አስተውሎ ራሳችሁን የሚጠቅም ነገር ላይ ትሰሩ ደስ ይለኛል። እንደኔ ማንም ክፉ ሰው ይሆን ከክፋቱ ተቆጥቦ ፈጣሪ ቢምረው ደስ ይለኛል፣ የራሱ ጉዳይ። ጥፋቱ እንዲቀጥል ግን አልፈ እኔ የምናደገው አሁን ጥፋቱ ከመቀጠል አለመቀጠሉ ጉዳይ ጋር ኢሞሽናል የማይገባ ቃል ሁሉ ባርክ አድርጌ የምናገረው ያደረሱትን ጥፋትና ኪሳራ በቦታው ላይ ሆኜ ስለማየ ባርክ ሁሉ አድርጌ ይናገ ያ ሰው ግን በዛው ላይ ፍሪዝ አድርጎ ከሳራ ይሄዳል። አለዛም በዛው ላይ ፍሪዝ ያድርግ፣ እኔ የምፈልገው እሱ ነው። የእሱ ለሌሎችን የሚበክለው በሽታ ነው እንጂ የእሱ መዳን አለመዳን የፈጣሪ ጉዳይ ነው። ደስ

የመጣችበትን እራሱ በምሁራዊ አንደበት ሳይሆን በማንኛውም ተራ ነገር እንኳ ተንትናችሁት ብዙ መረዳት ትችላላችሁ ብዬ ነው የማሰብ እና ዛሬ እንግዲህ አቶ ዳውድ በንግግራቸው ኦሮሞ ያካሄደውን ትግል ወደኋላ በመመለስ ያስታወሱ ሲሆን ከጌጫ ቱለማ ማህበር ምስረታ ጀምሮ እስከዛሬ ያለው እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጧል። አክለውም ከጓደኞቻቸው ጋር ያለፉበትን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርም ያሉ ሲሆን በሰላም መንገድ የመታገል እድሉ መስፋት አለበት ሲሉ ጥያቄ አቀረቡ። ሊቀመንበሩ ላለፈው ምርጫ በሚደረግ እንቅስቃሴ አሁን የተመለሰላቸውን ጨምሮ በሌሎች አካባቢዎች ያሉ ቢሮዎቻቸውም እንደተዘጋባቸው፣ አባላቶቻቸው ለእስርና ለእንግልት እንደተጋለጡ በማስታወስ በኋላ ላይም በፓርቲው መሪዎች መካከል የተፈጠረው አለመግባባት ፓርቲው ከምርጫው እንዳሳታቸው ነው የገለጹት። በነበሩት ጊዜያት ፓርቲያቸው ከኃላፊዎች እስከ አባላት ድረስ ብዙ ስቃይ እንደደረሰባቸው ግለጽ አቶ ዳውድ በዚህ መንገድ ህይወታቸውን ያጡ የመኖራቸውን ጠቅሰዋል። አቶ በቴ ኦርጌሳ በማንሳት ተናግሯል። የፓርቲው ሊቀመንበር አቶ ዳውድ በንግግራቸው እስካሁን ድረስ ባልታወቀ አካል ተገሏል ያሏቸውን አቶ በቴ ኦርጌሳን በማንሳት በህይወት ባለ ጊዜ ባደረገው ትግል ብዙ ነገር አድርገናል በማለት አመስግኗል። አቶ ዳውድ መንግስት በሰላም መንገድ ለሚያደርገው ትግል እድል እንዲሰጥ ጥሪ አድርገዋል። ለሚደረገው እንግዲህ እድል እንዲሰጥ ነው። እስኪ ምክክሉን እንደው አቷል ያሁን አሁን መንግስት የተሰጠውን መድረክ ተጠቅማችሁ ብታሸማቀቁት ወር ዛጋ ገብታችሁ አይደለም ውሸት ነው የሚናገረው እና የሚኖረው ውሸት ነው ብትሉ ሁሉም ሰው ያምናችሁ ነበር። ግን አሁን ዝም ብሎ ገና አልገባም እያላችሁ ዳር ዳር እየዞራችሁ እንደዛ ስትሉት እኛንን ምንም ሰው መንግስት ላይ አትሉ። በቃ ህብረተሰቡ በራሱ ይጠላቸዋል። አብይ ኦሮሞ ስልጣን የያዘ ብሎ የሚያብደውን ቅሌታም እብሪተኛ አታዩትም። እኔ በጣም በጣም እንዳሁኑ ከኦሮሚያ አካባቢ ላይ ሆናችሁ በዚህ በተዘራው የበሰበሰ የብሔር የጎጤ ጠላቶቻችን የዘሩት የበሽታ አይነት ውስጥ ሆነን ሲወራ፣ በዛ አቋ- ቋንቋ ሲወራ አብይ ጋር ያልሰራችሁ ከማን ጋር ትሰራለህ? እስኪ አሁን አቶ ዳውድ አንተ አሁን ኦሮሞን ልታዋርድ ነው እየሰራ ያለው ወይስ ኦሮሞ እንድታስቀር? ወይስ እኔ በጣም የሚያሳፍ ነው። ትንሽ እንኳን የገዳን ስርዓት እኔ እንኳን በስሚ ስሚ እና ለማወቅ በሞከርኩት ያወቅኩት ያህል የምታውቅ አይመስለኝም። በጣም በጣም የምታሳፍሩ መረራ ጉዲና፣ አሁን እንደዚያ ጃዋርን ምናም ኦሮሞ ለምን ይሰለጥናል አማራ አካባቢ ላይ ያለው እልት እና ቅሌታ ለምንድን ነው የሚበሳጨው? ሻቢያ የእኔ ተላላኪ፣ ሻቢያ ኳባል ህዋት ደግሞ የኔ አለ። አቶ ዳውድ አሁን ህዋት ላይ ነበሩ ከህዋት ጋር የነበሩ እውነት ያውቁታል። እሱን እስኪ እያስታውሱ፣ አሁን ያለውን ነገር መድረኩን አማጣችሁ ስትጠቀሙና ከዛ በኋላ ውሸት ነው እውነት ነው እውነት ከሆነም እስየው። አቶ ቀጀላ በካቢኔ የተካተቱት ለምንድን ነው? ይህንን እኮ እናስታውሳለን እናውቃለን? በምርጫ አንመረጥም ሙሉ ብላችሁ ይህን በማድረጉ እኮ የትኛውም ቦታ ላይ የሰላም አማራጮችን በሚዘረጋበት ሰዓት ላይ የኦሮሞማ መንግስት የኦሮሞ መንግስት እየተባለ ዶክተር አብይ ይሰደባል፣ ፊልድ ማርሻሉ ይሰደባል። እናንተ ደግሞ እንደገና እሱን ትሰድባላችሁ። የትኛው ነው እስኪ የተደሰነ እንዲህ አይነት የጋጥ ወጥ ፖለቲካ እንደሆነ የት ያደርሳል? ጤነኛም አለ። አሳፋሪ ነው። አቶ በቲ ኦርጌሳን እና መሰል ሰዎችን እንደገና ገሎ መታገያ ማድረግ የተለመደ ነው የኢትዮጵያ ፖለቲካ። አሁንም ደጋግሜ በቪዲዮዎች ላይ እየሰራሁት ነው። የኢትዮጵያ ፖለቲካ በሚጠቅመው መልኩ ሰዎችን መጠቀም በሚያወሩት የሚጠቅሙ ከሆኑ እያስለፈለፉ ማስቀጠል ነው። በዛ ላይ ኤክስፓየር ካደረጉ ደግሞ እንደምንም ብሎ ተከታትሎ ሄዶ መምታትና ልቅሷቸውን ደግሶ ሌላ ሟች መጥራት ነው። አቶ ባቴ ኡርጌሳ ጀግና ይሆናሉ ቢኮዝ ጀግኖች ናቸው የሚሞቱት፣ እንጂ ከሞቱ በኋላ በእርግጥ አለን ከምትሉ ሰዎች ይበልጣሉ። የትኛውም ቦታ ላይ የትኛውም የኢትዮጵያ ክፍል ላይ እኔ በአቅሜ በአጠና ፖለቲካ ለማወቅ በሞከርኩት ላይ ፖለቲከኞች የሞቱት በሙሉ ጀግኖች ናቸው። ተሰብስቦ መክሰስ፣ ተሰብስቦ መመስከር፣ ተሰብስቦ የሆነ አሻጥም፣ መበላላት፣ ምቀኝነት፣ አንዱን በማጥፋት ብቻ ስኬት ይሄ ቤት ከሕፃነት ጀምረ እየወረስ አሁንም አደገኛ ነው። የሚያሳስበ ነገር እሱ ነው ትርክት። ትምህርት ቤት አራት ሰዓት ቢውል አንድ ተማሪ እቤቱ ሀያ ሰዓት ይውላል። ሰው በሀያ ሰዓታት ውስጥ የሚያቸውን የሚሰማቸውን ምን የሚላቸውን ነገሮች ሞር የመውረስ ባህል አለ እና በዛ ትርክት ላይ ደግሞ ሆን ተብሎ የሚደረግ ነገር አለ። አንዱ ስለ አንዱ የሚወራው መጥፎ ወሬ በእንደዚህ አይነት ስሜት እየተመጣ ስለሆነ ነው እንጂ አጀንዳችሁ እውነት አጀንዳችሁ የኦሮሞን ህዝብ ነፃ ለማውጣት ከሆነ ከአብይ ጋር ጅማ ትሄዱና የኦሮሞን ህዝብ ማድመጥ አስጠጋን፣ እኛም ዓላማችን የኦሮሞ ነፃነት ነው ብላል፣ የኦሮሞን ህዝብ ለማገልገል ነው። ከጀርባ ያዘላችሁት የኢትዮጵያ ጥላት ከሌለ በተለይ ግብፅን ካልተሸከማችሁ ማለት ነው። ዛሬ የምንደባብቀው ነገር ምክንያቱም የመጨረሻው ሰዓት የግብፅ ተሸካሚ ካልሆናችሁ ኦቦ ኦቦበንቲ ታላቅ ጀግና አሉ ብዙውን ነገር ነግረውናል። እናውቃለን። ከዛም የእናንተን ጉድ እና ሌላ ሌላ ነው ብዙ የተማርነው ነገር ሁሉ አለ ማለት ነው። ብዙ ጀግኖች አሉ፣ ነቦበንቲ፣ ጋሽ ወንድሙ ይነግሩናል። እዛ ጉዳይ ላይ ያለው ታቤ ጋር ደህ መድረክ ላይ አባገዳ ስርዓት ይከበር የሆነ ሞጋች ሀሳብ ብታመጡ ሆነ የምልደናገር ይችላሉ። ማንም ይደናገራል። ግን የምድር ቆሞ ገና ለገና ምርጫ አንሄድም እንዲህ አይነት አሳፋሪ ነገር ፖለቲካ እንዲያስጠላ ምናምነው ሰው እንድናጥ ይታገላል ብለን አመኔታ አማና የምንጥልበት ሰው እንዲጠፋ እኮ ነው። በየቦታ ያላችሁ ሰዎች እያደረጋችሁ ያለ የትኛውም ቦታ ላይ ሰው በዚህ ስም ስናይ እንድንጸየፋችሁ፣ በጣም በጣም እንድንጠላችሁ የሚያደርግ ነገር ነው። ፖለቲከኞች ገመናችሁን ሰውየው ደግሞ ዝርግፍ አረገል ወደብ የኔ መታገያ ነው ይል የነበረውን ወደብ ሲጠይቅ ለምን ይጠይቃል መንግስት ብለህ መግለጫ ወጣ። ገመና ይሄ መንግስት ልማት አላለማም ሰላም አላመጣም፣ እንደዚህ የትምህርት ጥራት አልጠበቀም፣ የጤና ተቋማት ምናምን ምናምን ምናምን ስትሉ የነበረውን ወደዛ ነገር መንግስት በራሱ ጊዜ ሲመጣ ለምን ሰው እየተራበ ሰው እየሞተ ሰው የምትገሉ እናንተ ናቸው፣ ሰው እንዲሞት የምታረጉ እናንተ ናቸው፣ መንገድ የምትዘጉ እናንተ ናቸው፣ ኑሮ እንዲወደድ እናንተ ናቸው። አንድም ቀን ተቡ መገዳደል ነውርን ነው በመገዳደል ለውጥ አይመጣም ብላችሁ ስታውግዟናይ በየቤታው በየቦታው በተከበረ ማንነት በሃይማኖት አባት ስም በሀገር ሽማግሌ ስም በፖለቲካ ታጋይ ስም በብዙ የተከበረ ማንኛውም ነገር ላይ የነበራችሁ ሰዎችን ጉድ አየን። በባለሀብት ስም ተመለሱ። እድሜ ከተሰጣቸው ፈጣሪ ይቅር ሌላቸው እድል ሰጥቷቸዋል ማለት ነው። በዛ ስሜት ብትመለሱ ጥሩ ነው እና ይህን መግለጫ እንደኔ እንደኔ ከአብይ ጋር ያልሰራህ ከደብረ ጽዮን ጋር ልሰራ ከአብይ ጋር ያልሰራ ከአቦይ ስብሀት ጋር ወይም ከኢሳያስ ጋር ልሰራ ነው ያሳፈረ። እንደዚህ አይነት ዘመን እንደዚህ አይነት ማንም ሰው በቀላሉ የራሱን አሻራ ሊያስቀምጥ የሚችልበት ነገር እድል የሚያገኝበት ነገር ያለ አይመስለኝም። እኔ ዛሬ እዚህ የምናገረው ነገር ምንም ብዙ ነገር ላይ ታይ ይችላል፣ ትኩረት ላይ ስብ ይችላል። ግን እንዴት ደስ ብሎኝ እንደምናገር ልታምኗችሁ ናቸው። በጣም ደስተኛ ባለችኝ እድሜ

ኢትዮጵያ አብረውነታችንን የሁሉ ነገር ባለቤት ባለሀብት መሆናችን የምናረጋግጥበት እንደ ህዳሴው ግድብ ሁለተኛ እትም ሆና ነው ያዩት። እዛ ጋር የማየው ኢትዮጵያዊነት እጅግ በጣም ነው የሚያምረው። አዲስ ምንጭ ላይ ቅድም ቀንም ነገር ባለፈውም አዳማ ነበሩ ነበሩ ኢትዮጵያ ህዝብ እንደ እግዚአብሔር ይባርከው አሁንም ከክፉ በሽታዎቹ እንደው ይገላግለው። ክፉ በሽታ በዛና በዚህ ለማባላት እንደው ወድቀው የቀሩ ሰዎችን ፈጣሪ ባሉበት ይሸክፍና ነፃ ያውጣል። የኢትዮጵያ ህዝብ በጣም ታላቅ ነው። የባለፈው ምርጫ ላይ ያየነው እና አሁን እዚህ ጋር የምናየው ነገር በጣም ንጹህ ነው። ውስጡ ነፍሱን የሚያረውና ሀጫሉ የኢትዮጵያ ህዝብ ፍራሽ ማለት ነው። መጥጦ መተኛት ብቻ ነው የቸገረው። ባለስልጣን ምናምን ፖለቲከኛ የሚል እያለ ነበር እና ህዝቡ ሁሉ ችሎ እራሱ ችግር ይፈጥራል፣ ችግር ተፈጠረ ብሎ ይጨዋል፣ ሌላ ችግር ያስፈጥራል። እንደዚህ አይነት አባዜ ነው ሂሳቡን ጠይቁ። ጠያቂ ትውልድ ይፈጠር፣ ጠያቂ ትውልድ ይፈጠር፣ ጠያቂ ትውልድ ይፈጠር። ይሄ ሰውዬ ምናልባት ተስፋ ስለቆረጠ ይሆናል ይህን በማለት ሊሆን ይችላል ቃል የገባው ይህን ካላለ ሌላ ነገር ሊሆን ይችላል። የተፈራረመው ጆብ ዲስክሪብሽን የሚባል የስራ ዝርዝር ይሰጣል ው ስለዚህ ያንን ኢትዮጵያ ለመነጨስ የኢትዮጵያ መንግስት ስራውን ለማብዛት ጭሆት እየደረደሩ በዛ ጭንቀት ውስጥ አስገብቶ ሪቴት ሆኖ ምንም የሚሰራው ነገር እንዳይኖር ማድረግ ነው። አስራ አምስት ሺህ ወታደር አሰልጥኖ መላኩ ግልጽ። በእያንዳንዱ ቦታ ላይ ግን ያ ስራ ይሰራል፣ በንግዱ ይሰራል፣ በትምህርት ተቋማት ይሰራል፣ አገልግሎት መስጫ መስሪያ ቤቶች ላይ ይሰራል፣ በፀጥታ ኃይላት ላይ ይሰራል። ሰዎች ትክክለኛውን መስመር እንዲወጡ ለምሳሌ መያዝ፣ መታሰር፣ መመርመር ያለበት እንትተው ደነውን ሰው እንዲይዙ ኬላ ሲጣል ወር ኬላ ጥሎ ለህዝብ ደነስ ሲባል ብዙ ጊዜ የማየው ነገር

ጥርሱን እያፋጨ ለጥፋት የሚሄድ የሚተጋ ሰው ካለ ቆም ብሎ ያስብ ወዴት ነው የሚሄደው ምድ ነው የማገኘው ተረፍና ኪሳራውን ማያ በአንድ ታክሲ ፌርማታ ላይ ለአንድ ብርና ለሁለት ብር መልስ ብሎ ድንጋይ አንስቶ የሚደባደብ ማንነት እንዳለን እንተዋወቃል ይህንን መሬት ላይ ያለውን ነገር በድፍረት የምናገረው በየቀኑ ስለማየው አንድ ቃ ለመግዛት ሰላሳ አርባ ደቂቃ ሲከራከር የሚውል ማንነት ፊክስድ ፕራይስ ላይ የመግዛት ልምድ አለን ያን የምንከራከረው እሺ ይሁን ምንም ችግር የለው። እንዴት ህይወቱን ለመስጠት እንዴት ሀገሩን ለማፍረስ አይከራከር ማይጠይቅ እዛ ጋር ይከራከር። መብራት፣ ውሃ እና የሆኑ ሰርቪስ የሚሰጡ ተቋማት ላይ ቴሌ በዛብኝ፣ ግብር ግብር ለመክፈል በዛብኝ፣ ነው በዛብኝ ነው እንጂ በትክክል ነው የከፈልክሉ ደስ ሚለው ሰው አለ። ያ እሳቢ መጥፎ እሳቢ ነው። እሱ ይዘን መሄዳችንን እንቀይረው ነው በትክክል የተደረገውን ሰርቪሱን ማየት። በትክክል ስንጠይቅ ደግሞ እናሸንፋለን። በትክክል እኮ ከሆን እንዴት ነው የማናሸንፍ? አብሮ መቆም እኮ ስላልቻለን በሁሉም ቦታ ላይ የምንሰባሰበው ለሆነ ለጥፋት ነገር ስለሆነ እንጂ አብሮ ቢቆም ሁልጊዜ ሰው የሚራብ ይኖር ነበር? አብረን ሁልጊዜ ብንረዳዳ የሚሰደድ የሚሰቃይ ጧሪ ቀባሪ የሚያጣ ይኖር ነበር ወይ የሚታመም ይኖር ነበር ወይ ጉዳት ይደርስ ነበር። አብረን ብንቆም አንዱ ቤት ተርፎ የሚደፋው አንዱ ቤት የሌለው እኮ አብረን ስላልቆም ነበር። ሁልጊዜማ አብረን ብንቆም እንዴት አይነት እድል መስራት እንዴት አይነት መታደል ይሄ አሁን በየቦታው ላይ በያለበት የሚያወራውን ነገር እኮ ሆኖ ቢያሳየ እንዴት አይነት መታደል እንዴት አይነት ጽድቅ ነበረ። እስኪ አብረን እንሞክር። እና ዳውድ መንግስት በሰላም መንገድ ለሚደረገው ትግል እድል እንዲሰጥ ጥሪ አድርጓል። በተጨማሪ ዋና መስሪያ ቤታቸውን ለማስመለስ ትልቅ ትግል እንደነበር በማንሳት በዚህ ትግል ውስጥ የኢትዮጵያ ምርጫ ቦርድ ተቋም ካርታዎች ትልቁ ድርሻ እንደተወጡም ተናግሯል። ሌሎች ሳይመለስላቸው የቀሩትን የተቋም መስሪያ ቤቶች እንዲመለስባቸው በጠይቅ ይህ ሂደት ላይ መሆናቸውን ይገለጡ። ሌላዊ ምክክሉን አንስተው የተናገሩት አቶ ዳውድ ኤብሳ ሁሉን አቀፍ ሀገራዊ ምክክር አስፈላጊ መሆኑን በመጠቆም አሳታፊ ውይትና ፍትህ የተሞላበት እንዲሆን እየጠየቁ እንደነበርና ያ ሳይሆን ሲቀር መሳተፍ እንደተውም ተናግሯል። ማን ነው ፍትህ ብሎ ማን ነው ይሄ አሳታፊ ውይይትና ፍትህ የተሞላበት ማን ነው የኢትዮጵያን ፍትህ የሚያረጋግጠው አቶ ዳውድ የኢትዮጵያን ፍትህ ካላረጋገጡ ዶክተር አብይ የኢትዮጵያን ፍትህ ካላረጋገጡ ፕሮፌሰር መስፍን ወልደ ማርያም የኢትዮጵያን ፍትህ ካላረጋገጡ ማን ነው የሚያረጋግጠው ጠንቋዮች ናቸው እነዚህ ሰዎች። ገብተው በምክክር ደረጃ ላይ ገባኝ አልገባኝ ሳይባል ገና ለገና መቼም አይሳካም እንዳይሳካ ስለሚሰሩ አይመቸኝም ብሎ አናምንበትም ብሎ እንደወጣው አይነት ማን ነው የምታምነው? ግብፅን፣ አሜሪካን፣ አውሮፓ ህብረትን ማን ነው የምታምነው? ሸሞኒው ነው ትዝብቱ ነው እንጂ የሚቀየር ነገር የለም። እኔ እውነት የምነግራችሁ ማለት ምንም ነገር የሚቀየር ነገር የለም። እውነትን የያዘ ሰው ሁሉ የእርሱ ደጋፊ ምንም እውነትን ለያዘ ሰው ሁሉ፣ ከዛ ውጭ ግን ምንም ምንም እንትን የምትሉት ነገር የለም። እራሳችሁ አፍራችሁ ነው የምትቀሩት። ይልቁንስ ታሪካችሁን እንዲሰሩ ጥሩ ነው። ምንም አይነት የነዳጅ የዋጋ ጭማሪ ሆነ የአቅርቦት እጥረት የለም ሲል የንግድና ቀጠና ትስስር ሚኒስቴር ነው የተናገረው። ምንም አይነት የነዳጅ የዋጋ ጭማሪ ሆነ የአቅርቦት እጥረት አለመኖሩን የንግድና ቀጠና ትስስር ሚኒስቴር ካሳሁን ጎፌ ናቸው የተናገሩት። ከትናንት ጀምሮ በአዲስ አበባ ምንም አይነት የነዳጅ አቅርቦት እጥረት አለመኖሩን አስመልክቶ አስመርቶ ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በቂ ነዳጅ በየጊዜው እየገባ መሆኑን ነው።